እነኛ ሰው ይዟቸው እውነቱን ሳያውቁ እናንተን ይዟዋል ማለት ስላዩና ስለመረመሩ። መናፍስትን መርምሩ፣ ሰውን መርምሩ። ቅዱሳን አምላክ ትችላቸው ደግሞ ቅዱሳን አምላክን አታገኛቸው። ይህን መጽሐፍቶቻቸውን ማየት ታገኛቸዋላችሁ። ለቢያቶች ትክክለኛ መንገዱን የሚያሳዩት ለቢያቶች እንመርምራቸው እና ያት ስለዚህ ስለዚህ ይህ አገልግሎት የጠነከረ ጠንካራ ነው። እራሳችሁን አከብራችሁ አትሉ አትሉ እውነቱን ጠንካራ መሆን ነው። ራሳችሁን እራሳችሁን ራሳችሁን ደሞ ንጹህ ማድረጋል። አንደኛ ንስሐ መግባት ነው። ሁለተኛ ጸበል መግባት ነው። የሚመረጥላችሁን ጸበል ታውቃላችሁ። ዛሬ እዚህ በየገዳሙ ሩጫ አይደለም። ጸበል ቦታ ላይ ስንት ሰው ነው የተቀመጠው? ዛሬ በሺዎች የተቀመጠ ጻበል ወደ ዛሬ እየለፈለፈ ነው። መዳን እንደዚህ አለ። መዳን አለ